የመጀመሪያ ደረጃ ለመኖር ህልውና ለማስቀጠል ማሰብ ራሱ ትልቅ ነገር ነው። ግን በዚህ በሰባት ዓመት ውስጥ ሀገርን ለማሸጋገር የተሰሩ ስራዎች አንዳንዴ እውነት ለመናገር እዚህ መንግስት ደጋፊ መሆን አለመሆን ሰንተ ሳይሆን ጤነኛ የሆነ ሰው የሆነ ተአምር የሚመስል ነገር ነው። ያ ሁሉ ጦርነት እየተካሄደ በቢሊየን የሚቆጠር ሀብት እየወደመ በኢትዮጵያ መከላከያ ሰራዊት ተቋም አካባቢ የታዩ ትርጉም ያላቸው ስራዎች ያው ሀገር የሚቀጥለው ሀገርን የተሸከሙ ምሰሶ የተለያዩ ጸጥታ መዋቅሮች ቢኖሩም በዋናነት የኢትዮጵያ ሀገር መከላከያ ሰራዊት ነው። በዚህ ቀውስ መሀል የተደረገ ሳይሆን ተረጋግቶም እንኳን አንዳንዴ ተአምር የሚመስሉ ነገሮች ናቸው። እና ደግሞ ለሰውም በዚህ አጋጣሚ መንግስታት ላይ ኩርፊያ ሊኖር ይችላል። የሆነ ሀይል ላይ ማኩረፍ ይቻላል። ወደንም ጠላንም ሀገራት ሲፈርሱ አይተናል። ሀገር ሲፈርስ ኢትዮጵያ ትፈርስም፣ ኬንያ ትፈርስም እንደሚባል የቅንጦት ወሬ ከዚህ በኋላ ያለ አይመስለኝም። ስለ ግብር አይደለም፣ ምናልባት የሆነ ነገር ኢትዮጵያ ውስጥ እንዲፈጠር ለውጥ ይመጣል ብለህ የምታዋጣው ገንዘብ መቃብርህን እየቆፈርክበት ሊሆን ይችላል። ስለ ስራ ደሞዝ መጨመር አይደለም፣ ስለ መኖር አለመኖር፣ የት ልሰደድ አልሰደድ የሚል ውስጥ ትገባለህ። ሀገሩ ቀውስ ውስጥ ቢገባ ትርምስ ቢፈጠር፣ በትርምስ ውስጥ ብዙ ጊዜ ብዙዎቹ ጥያቄ የሽግግር መንግስት ነው። የሽግግር መንግስት አሁን ሊጠየቅ አይችልም፣ ሊመጣም የሚችልበት እድል የለም። ስለዚህ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 የጦር ሰፈር በሚመሰረቱበት ሁኔታ ውስጥ ኢትዮጵያ ወዛ እንዳትወጣ የሚደረገው ነገር በግድ አይገባኝም። ይህንን በተመለከተ በተለይ ፊልድ ማርሻል ብርሃኑ ጁላ በግልጽ ያስቀመጡበት እንግዲህ ኢትዮጵያ አፍሪካ ውስጥ ከፍተኛ ህዝብ ቁጥር ያላት በታሪክም ደግሞ ቀደምት ከሚባሉ ሀገሮች ከዛም ባሻገር ደግሞ ለመላው አፍሪካ ብቻ ሳይሆን በየትኛውም በባርነት ሥር ለነበሩ ሁሉ በፋናወጊነት የቅኝ ግዛትን ቀንበር በመስበር የምትታወቅ ሀገር ነች። በዓለም ላይ ትልቅ ስም ያላቸው ሰዎች እንደ አርያነት የሚጠቅሷት ሀገር ነች። እነ ማንዴላ መጥተው ወታደራዊ ስልጠና የወሰዱባት በርካታ ቅኝ ግዛት ስር የነበሩ ሀገሮች ኢትዮጵያ የነጻነት ጉዞ ወይ ደግሞ ጥቁር በነጮች እንደማይገዛ ምልክት ከታየ በኋላ ሌሎች የነጻነትን መንገድ ጀምሯል። በ1960ዎቹ በተለይ የአፍሪካ የነጻነት እንቅስቃሴ በተደረገበት ቶካ በጣም ኢንስፓየር እንዳደረጋችሁ ምንም የሚጠራጠር ነገር አይደለም። ታሪክ ውስጥም የተመዘገቡ እውነታዎች ናቸው። ከቅኝ ግዛት ነፃ ለመውጣት በሚደረገው ትግል ውስጥም እንደ አራነት ሲወሰድ የነበረ ነገር ነው። ይሄ ጥቁር ለተገዥነት ነጭ ለገዥነት እንደተፈጠረ ተደርጎ የሚሰበከውን ያንን ትርጉም ባለው ሁኔታ መስበር የተቻለው በኢትዮጵያ በመሆኑ ኢትዮጵያን በተለየ ሁኔታ ማንም ሰው ዜጋም ስለሆነ ሳይሆን ማንም ሰው ሊመለከታት የሚገባ ሀገር ነች በታሪክ ውስጥ ባላላት ቦታና ስፍራ በዛ መጠን ደግሞ ባላት ደረጃ እና አቅም ደግሞ ጎልታ መውጣት አልቻለችም። የውስጥ ጦርነቱ የፈጠራቸው ነገሮች ያሉ ረዥም ጊዜ በተለይ ኤርትራ ጋር ያለው ነገር ስልሳ ምናምን ዓመት ነው። ከዛም ደግሞ ወደ ኢትዮጵያ ተሸጋገረ። ከዛም የኦነግ ጦርነት አለ። እነዚህ እነዚህ ነገሮች ሀገሪቱ ላይ ሙሉ ትኩረታችንም ሙሉ ጊዜያችንም በውስጥ ግጭቱ ውስጥ ማሳለፋችን የፈጠራቸው ነገሮች አሉ። በዚህ የተነሳም ኢትዮጵያ እንኳን መሳሪያ አምርታ ወይ ደግሞ ቴክኖሎጂ ሽግግር አድርጋ አይደለም በሉና ለመቀጠል እንኳን ብዙ ፈተና ውስጥ የቆየችበት ጊዜ እንደነበር ይታወቃል። ና ከእንደዚህ አይነት ሁኔታ ውስጥ ለመውጣት የመጀመሪያ ነገር ለሰው ልጅ ቪዥን ነው። ታስረድረው ሀገር ያንተ ነው ወይ እስከ መቼ ድረስ ነው መቆየት የምትፈልገው? ስልጣን ላይ እስካለው ድረስ ትኑር፣ እኔና ቡድኔ እስካሉ ድረስ ትቀጥል፣ ከዛ በኋላ ያሳስበኝም ካልክ ህልም ከሌለ ሀገር ላይ ስራዎች ያሰራል። ከኔም በኋላ ሀገር ይቀጥል የሚል አካል የግድ መኖር አለበት። የኔ መኖር የሆነ ነገር ሽግግር ለመፍጠር እንጂ ኢትዮጵያ ከኔ የኔ እድሜ ጋር በዛ መሰላት የለባትም ብሎ ማሰብ እንትን ማለት የሚችል አካል ነገሮችን ለመለወጥና ወደ ተሻለ ሽግግር ለመውሰድ እድሉ አለው። ኢትዮጵያ ውስጥ አሁን የምናየው ምናልባት በቀውስ ደረጃ ካየ የሰባት አመቱ ቀውስ ከየትኛውም ጊዜ ቀውስ የባሰ ነው። ኢትዮጵያ የመጣችበት ያ ሰባት አመቱ ጉዞ የፈጠራቸው ነገሮች አሉ። ምናልባት ከዛ ቀዘብ ቀደም ሲል በነበረው ሁኔታ ውስጥ የፖለቲካ ልዩነቶች አሉ፣ ግን የፖለቲካ ልዩነቶች በአብዛኛው ወደ ዘር አይጎተቱም፣ ወደ ሰፈር አይሄዱም፣ ብዙ ሰዎችን አያሳትፉም። በዚህ የተነሳም የኢህአዴግ መንግስት ወደ ስልጣን ሲመጣ በተወሰነ ጊዜ መንግስት የሌለበት ሁኔታ ነበር፣ ግን ሰው ወደዚህ ወደ ብሄር ወደ ምናምን ነገር የመውረድ ነገር ስለሌለ ህግና ስርዓት በተወሰነ ደረጃ ፈርሷል፣ ግን ወደ ህዝብ አይነት ግጭት ውስጥ የገባበት ሁኔታ አልነበረም ዛሬ ከቲፔልፍ በኋላ የመጣንበት ምዕራፍ። ያኔ ሰዎች ስጋታቸውን ይገልጹ ነበር። የሆነ ነገር ይሄ መንግስት ከሄደ በኋላ ጥሎ የሚሄደው አደጋ ሀገሪቱን የሆነ ማጥ ውስጥ ይከታታል፣ አንወጣውም የሚል ፍራቻ ነበር። በዛ መልክ የተጠራቀመ ችግር አሁን ልክ እዚህ ጋር ደረሰ። በዚህም የተነሳ ኢትዮጵያ ውስጥ ፈተናው ከመቼውም ጊዜ በላይ ከባድ ፈተና ነው። ኢትዮጵያ የገጠማት ሰባቱን አመት በብሔርተኝነት በየአቅጣጫው። የመጀመሪያዎቹ ጊዜያት ውስጥ ፈተና ነበር፣ የአክቲቪዝም ፈተና። ከዛ በኋላ መሳሪያ ነሱ ኃይሎች የፈጠሩት ፈተና፣ በኋላ ደግሞ እስከ ሚሳኤል የተደራጀ እንቅስቃሴ። ይሄ ባለበት ሁኔታ ውስጥ ሰራዊት የማዘመን ወይ ደግሞ ያለውን ነገር ለማስተካከል መሞከር አይደለም፣ የመጀመሪያ ደረጃ ለመኖር ህልውና ለማስቀጠል ማሰብ ራሱ ትልቅ ነገር ነው። ግን በዚህ በሰባት ዓመት ውስጥ ሀገርን ለማሸጋገር የተሰሩ ስራዎች አንዳንዴ እውነት ለመናገር እዚህ መንግስት ደጋፊ መሆን አለመሆን ሰንተ ሳይሆን ጤነኛ የሆነ ሰው የሆነ ተአምር የሚመስል ነገር ነው። ያ ሁሉ ጦርነት እየተካሄደ፣ በቢሊየን የሚቆጠር ሀብት እየወደመ፣ በኢትዮጵያ መከላከያ ሰራዊት ተቋም አካባቢ የታዩ ትርጉም ያላቸው ስራዎች ያው ሀገር የሚቀጥለው ሀገርን የተሸከመው ምሰሶ የተለያዩ ጸጥታ መዋቅሮች ቢኖሩም በዋናነት የኢትዮጵያ ሀገር መከላከያ ሰራዊት ነው። እሱ ላይ ስራ ካልሰራ፣ እሱን ካላዘመንከው ና እሱን በኢትዮጵያዊነት ማዕቀፍ ውስጥ በደንብ እንተን ካላልከው፣ ሀገር እንደማትቀጥልም ማሳያ ነው። በዚህ ነገር ትልቅ ትርጉም ያላቸው ስራዎች ተሰርተዋል። የመከላከያ ተቋሙን ለማዘመን የተሰሩ ስራዎች ውስጥ እነዚህ እንግዲህ እንዳልኩ የመጣንባቸው ነገሮችና ዛሬ የደረስንባቸው ፈተናዎች ቢኖሩም ከኔ በኋላ ሀገር መኖር አለበት ስትል ካንተ ሀገር እንዳለች ማመን አለብህ። ስለዚህ አንተ የጠቅላይ ሚኒስትር አብይ መንግስት መጣው መጋቢት 2010 ነው። የኢትዮጵያ መከላከያ ሰራዊት አሁን የዘመነው መጋቢት 2010 ስለሆነ የኢትዮጵያ መከላከያ ሰራዊት ሰባተኛ አመቱ ነው ልንል አንችልም። ለክትብ የለፈ ላይ ተደረገው ይሄ ነው አስረኛ አመት አስራ አንደኛ ምናምን ተባለን ሀያ ምናምነኛ አመት ላይ ነበር ነው። ኢትዮጵያ ግን መከላከያ ሰራዊቷን በአፄ ምኒልክ ጊዜ ነው የገነባቸው። ማንም ሰው የኢትዮጵያ መከላከያ ሰራዊት ተቋምን ሲጎበኝ ወደ ቺፍ ኦፍ ስታፍ ወደ መከላከያ ሚኒስቴር እንት ሲገባ፣ ኢትዮጵያ ዘመናዊ ሰራዊት ካደራጀችበት ጊዜ ጀምሮ ያሉ የኢትዮጵያ ጦር ጠቅላይ ታማጆር ሹሞች እና የሀገር መከላከያ ሰራዊት አዛዦች። ስለዚህ የኢትዮጵያ ሰራዊት ግንባታ ከመቶ አስራ ሰባት አመት በላይ ነው። እሱን መጀመሪያ እውቅና ሰጠ። እኔ የጀመርኩት ሳይሆን ከኔ በፊት ከኢትዮጵያ ጋር የተጀመረ ነገር ነው ብሎ በዛ መንገድ ለዛው እውቅና ሰጥቶ ዛሬ ደግሞ መከላከያ ኖርና አለ ብቻ ሳይሆን በዓለም ላይ ቦታችን የት ነው፣ በአፍሪካ ድርሻችን ምንድን ነው በሚል ሰራዊቱን ለማዘመን የተሰሩ ትርጉም ያላቸው ስራዎች ታይቷል። ስለዚህ ኢትዮጵያ መከላከያ ሰራዊትን ለማዘመን ግጥነት የሚያነሳው ነገር አለ። በዚህ በቴክኖሎጂ ሽግግር በምናም የተደረጉ ምናም ነገሮች ያሉ እንዳልኩት በዚህ ቀውስ በዚህ ቀውስ መሀል የተደረገ አለ ሳይሆን ተረጋግቶም እንኳን አንዳንዴ ተአምር የሚመስሉ ነገሮች ናቸውና ደግሞ ለሰውም በዚህ አጋጣሚ ነው መንግስታት ላይ ኩርፊያ ሊኖር ይችላል። የሆነ ኃይል ላይ ማኩረፍ ይቻላል። ወደንም ጠላንም ሀገራት ሲፈርሱ አይተናል። ሀገር ሲፈርስ ኢትዮጵያ አትፈርስም፣ ኬንያ አትፈርስም እንደሚባል የቅንጦት ወሬ ከዚህ በኋላ ያለ አይመስለኝም። የሚፈርሱ ሊቢያን የመሰለች ሀገር በጣም በጣም በጣም የተረጋጋ ሀገር ኢኮኖሚካሊ በጣም የደረጀ ማህበረሰብ ዛሬ ሰላሳ አርባ ታጣቂ ታጣቂ ነው ላ የሚል ወደዚህ እንዳንገባም የተቃውሞውን መዘመን በኢትዮጵያዊነት ማዕቀፍ ውስጥ ምት ማለቱ እነዚህ እነዚህ ነገሮች ግምት ውስጥ ማስገባት ነው። ሌላኛው የፊልድ ማርሻል ብርሃኑ ጁላ ንግግር ላይ የኢትዮጵያ መከላከያ ሰራዊት መኮንንም ሆነ ወታደሮች ትርፍ ሰዓት ስለስለ ሰራንበት ውሎ አበል ጠይቀው አያውቁም ብለዋል። ይህን ጉዳይ እንዴት መከላከያ ሰራዊት ያው ኦቨር ታይም ወይ ደሞ የትርፍ ሰዓት የሚባል ነገር እንደሌለ ያው ብዙ ሰው መዋቁን እጠራጠራለሁ። ለዚህም ይመስለኛል ምናልባት ፊልድ ማርሻል ብርሃኑ ጁላ ሲናገሩ የተወሰነ ሰው ላይ ሊያቃጭል ይችላል። ከትርፍ ሰዓት ክፍያው በላይ ደግሞ ህይወትን የሚያክል ነገር የሚሰጥ አባላት ያሉበት ተቋም ነው። ስለዚህ በሁሉም መስክ ከህይወትን ባሻገር በእለት ከእለት ህይወቱ ላይ ሀያ አራት ሰዓት ውስጥ በየትኛውም ሰዓትና ጊዜ የሚያደርገው የትኛ ስራ ተግባር የተለየ ክፍያ እንደማይጠይቅ የተለየ ጥቅም እንደማያስገኝ በዛ ደረጃ በተለይ ብዙ ሰው ላያቅ ይችላልና፣ በዛ ደረጃ ማስረዳታቸው ተገቢ ነው። ግን ከዛም በላይ ህይወቱንም እየተሰጠ ሁሉ ለመናውን ለሀገር ሲባል ሀገሪቱን ምሰሶ ሆኖ አቁሞ የሚጠብቃት ነው የኢትዮጵያ መከላከያ ሰራዊት ነው። ጥያቄ ውስጥ የሚገባ ነገር አይደለም። ምናልባት እንግዲህ ያው የወሎ አበልም ጉዳይ ደግሞ ሰው ጋር ሲመጣ ብዙ ሰው እንዴ ምናልባት ራሱ እንዲጠይቅ ይችላል። የተወሰነ ሰዓት ቅዳሜ ቀን ገብቶ ውሎ አበል ይጠይቃል እና በአጠቃላይ ያው የኢትዮጵያ መከላከያ ሰራዊት ውሎ አበል እንደማያገኝ ማስረዳታቸው፣ በተለያየ መንገድ በተለያየ ሙያ ዘርፎ ነው በውሎ አበል በምናምን ላይ የሚያገኙ አካላት፣ የተወሰነም በህይወቱ ጭምር መስዋዕትነት የሚከፍል መሆኑን ብቻ ሳይሆን በሌላ መንገድ ደግሞ በየትኛውም ሰዓት እና አጋጣሚ የትኛውም ቦታ ላይ የሚሰራው ስራ የተለየ ክፍያ እንደሌለው ማወቃቸው ለመከላከያ ሰራዊቱ ሰራዊቱ ያላቸውን ክብር ፍቅርም የሚጨምር ነው። ይታወቃል፣ በኮንጎ ይታወቃል፣ አፍሪካ ውስጥ ባሉ ግጭቶች እንደ ላይበሪያ ነበር፣ ቡሩንዲ፣ ሩዋንዳ እንደዚህ አይነት ግጭቶች ሲነሱ አሁንም ሱዳን ላይ ያለን፣ ሶማሊያም አለን፣ አሁን ላይ ማለት ነው። አሁን ባለንበት ሁኔታ ይህን ሁሉ ተአምር የሚሰራ የኢትዮጵያ መከላከያ ሰራዊት በአንዳንድ ጽንፈኞች እጅግ ባነሰ ሁኔታ ስሙ ሲነሳ እንሰማለን። ለምንድን ነው ይሄ ነገር የሆነው? ብዙ ምርምርም የሚያስፈልገው ነገር አይደለም። ወደድንም ጠላንም የሀገሪቱ ሰላም የሚጠበቀው ለሁሉ ነገር ሴንተሩ በሀገሪቱ የጸጥታ ኃይል ነው፣ በዋናነት በኢትዮጵያ መከላከያ ሰራዊት ነው። ስለዚህ የኢትዮጵያ መከላከያ ሰራዊት የሚከፈት ዘመቻም እሱን ማሳነስና ማንኳሰስ ለሚፈልጉት አላማና ግብ የተወሰነ ነገር ይጠቅመናል ብለው ያስባሉ። ግን ከተጨባጭ እውነታ ጋር ራስን ቅራኔ ውስጥ መክታት ነው የሚሆነው። ከምንም በላይ ቀደም ያልኩት ነገር ነው። መንግስታት ኃላፊዎች ናቸው። ሀገር ቀጣይ ነው። ሀገር ዝም ብሎ በተአምር አይቀጥልም። ሀገር የሚቀጥለው በተቋማት ነው። በተለይም ደግሞ እንደ ኢትዮጵያ ሀገር መከላከያ ሰራዊት ያሉ ሀገሪቱን ከዳር እስከ ዳር የሚጠብቁ ሀይሎች ባሉበት ነው ያለው። ኢትዮጵያ መከላከያ ሰራዊት ኢትዮጵያ የምትባል ነገር ማሰብ አትችልም። በፊት በደርግ ጊዜ በጣም ፖፑላር የሆነ ዘፈን ነበር። ሀገር የሞተ እንደው እናት ሞቶች እንደው በሀገር ይለቀሳል አባት ምናም እየተባለ ይነገራል። ሀገር የሞተ እንደው ወዴት ይደረሳል የሚል ነገር ሀገር እንዴት ይሞታል ነው ምናልባት የግንዛቤም የእድሜም የምናምን ነገር ብዙ ታክሎበት ሀገር እንዴት ይሞታል ትላለ። ሀገር ግን ሲሞት በዚህ ዘመን ላይ ማንም ሰው ለመረዳት የሚያስቸግረው ነገር አይደለም። ሀገር ይሞታል፣ ይሞታል ብቻ ሳይሆን መድረሻ ታጣለ። ይሄን በደንብ እያየን ነው ስለዚህ በእንደዚህ አይነት ሁኔታ ውስጥ ተቋማት፣ የኢትዮጵያ የሀገር መከላከያ ሰራዊት የመሰለ ተቋም ለሀገሪቱ ቀጣይነትና ዘላቂነት ዋስትና ነው። ስለዚህ በእንደዚህ አይነት ተቋም ውስጥ ተቋሙን በተወሰነ ደረጃ እሱ ላይ የሚከፈት ዘመቻ ሀገሪቱን ሼክ ያደርጋታል። ከዛ በኋላ የሆነ ነገር ሲፈጠር በፍርስራሹ ውስጥ የሆነ ነገር የሚተርፍ ነገር ካለ ብለው እንደዛ ሚያስቡ አሉ። ሀገር ከሞተ ኢትዮጵያ ከፈረሰች በኋላ የሚተርፍ ነገር የለም። ምናልባት ትልቅ ሀገር መሆኑ ደግሞ ተጽዕኖ ይዛ ነው ያለው አሁን ዓለም ያለችበት ሁኔታ ለሚገነዘብ ሰው ኢትዮጵያ ውስጥ የሆነ ነገር ከቁጥጥር ውጭ ቢወጣ አሁን አንዳንዱ ኩርፊያው ወይ ነጋዴ ሊሆን ይችላል ግብር ጨመረብኝ ሊሆን ይችላል፣ ሰራተኛው ደግሞ ዛነሴ ሊሆን ይችላል። ይሄ ነገር ከእጃችን ከወጣ በኋላ ግን ስለ ግብር አይደለም። ምናልባት የሆነ ነገር ኢትዮጵያ ውስጥ እንዲፈጠር ለውጥ ይመጣል ብለህ የምታዋጣው ገንዘብ መቃብርህን እየቆፈርክበት ሊሆን ይችላል። ስለ ስራ ደሞዝ መጨመር አይደለም፣ ስለ መኖር አለመኖር፣ የት ልሰደድ አልሰደድ የሚል ውስጥ ትገባለህ። ሲሪያ ውስጥ ያ መዓት ሀገራቸው ላይ በወረደበት ሰዓት መካከለኛ ኑሮ ደረጃ ላይ ነበሩ። የሚድል ክላስ ውስጥ የነበሩ ሰዎች ልጆቻቸውን ጥሩ ትምህርት ቤት የሚያስተምሩ ሰዎች አስራ ምናምን አመት ድንኳን ውስጥ ያሉ ስደተኛ ካምፕ ውስጥ አንዳንዴ ከሆነ በኋላ ከደረሰብን በኋላ ነው የምንማረው የሚለውን ነገር ሰው ቆም ብሎ ማየት፣ መመርመር፣ ከስሜት መውጣት በጣም ወሳኝ ነገር ነው። በተጨባጭ ኢትዮጵያ ውስጥ ያሉ ችግሮችን መጠየቅም ተገቢ ነው። ጥያቄህን የምትጠይቀው ግን ምላሽ እንዲያገኝ ነው እንጂ ጥያቄ የምትጠይቀው ሀገር እንዲፈርስ መሆን የለበትም እና በእንደዚህ ሁኔታ ውስጥ ማንም ሰው አይኑን ገልጦ ለሚያይ ሰው ግራ ቀኝ ለሚመረምር ሰው ወጥቶ ለመግባቱ ለቀጣይነቱ ለልጆቹ ነገ ዋስትናው በኢትዮጵያ ሀገር መከላከያ ሰራዊትና በኢትዮጵያ የጸጥታ ተቋማት ላይ ነው። እነዛን ተቋማት በየትኛውም መንገድ እነሱ ላይ አሉታ የሆነ ሀገር አስተያየት መስጠት ዛሬ ምናልባት ያስጨበጭብል ይሆናል። ይሄ ካምፑ ላይ ግን ነገ ራሱ የምታፍርበት የምትሸማቀቅበት በጸጸትም የምትጓዝበት ሊሆን ይችላል። ስለዚህ ኢትዮጵያ መከላከያ ሰራዊት ላይ ዘመቻ የሚከፍቱት ሀገሩ ቀውስ ውስጥ ቢገባ ትርምስ ቢፈጠር፣ በትርምስ ውስጥ ብዙ ጊዜ የብዙዎቹ ጥያቄ የሽግግር መንግስት ነው። የሽግግር መንግስት አሁን ሊጠየቅ አይችልም፣ ሊመጣ የሚችልበት እድል የለም። ስለዚህ ተቋሙት ቢዳከም ሀገሩ ቢፈርስ፣ በዛ መሀል የሆነ ነገር ይገኛል የሚል ኃላፊነት የጎደለው ኃላፊነት የጎደለው ብቻ የሚለው አይገልጸውም ጭካኔም ጭምር የተመላበት ነው። ተያይዞ የሚመጣውን አደጋ ሳይረዱ ቀርተው ቢሆን የግንዛቤ ችግር ይባላል። ግን የሚረዱ የሚያውቁ፣ የሚመጣውን ጣጣና ውጥንቅጥ የሚረዱ ሰዎች ሁሉ የሚያደርጉት ነገር ነው። ኃላፊነት የጎደለው ተግባር ነው። ግን የሚያደርጉት በዚህ መነሻነት ነው። ለይ የኢትዮጵያ ሀገር መከላከያ ሰራዊት ወጥተ ለመግባት ለልጆችህ ነገ ዋስትናው እሱ ነው። ይሄንን አጽንኦት ሰጥቶ መንግስት ላይ ያሉ ጥያቄዎችን በአግባቡ መጠየቅ ጥያቄዎችም ሲጠየቁ ምላሽ እንዲገኝ ነው እንጂ ጥያቄውን አስታኮ ሌላ ፍላጎትን ለማስፈጸም ከሆነ ምላሽ አይገኝም። ያንን ነው በዚህ ረገ ያላቸው ሀገራት በአለም ላይ አሉ። ኢትዮጵያ ብቻ አይደለችም የሚል ነገር ይመጣል። ልክ ነው። ኢትዮጵያ ብቻ አይደለችም ወደ አርባ አራት ሀገር አለ። ግን ከአርባ አራቱ ሀገር ውስጥ አንዳንዶቹን ብንወስድ ሀገር ተብሎ ሊጠሩ የማይችሉ አንድ ቀ አንዳንድ ቀበሌዎች ናቸው። 35000 ሰው ምናምን ያላቸው ነው ሊችንስታይንም አይነት ሀገሮችም አሉ። ከአርባ አራቱ ሀገር ውስጥ በህዝብ ቁጥር ከፍተኛ ኢትዮጵያ ነች። ቀጥሎ ልትመጣ ምትችል ሀገር ኡጋንዳ ነች። በኡጋንዳና በኢትዮጵያ መካከል ያለውን ርቀት ዩት ወደ 40 ምናምን አካባቢ ከዛ አፍጋኒስታን እያልን ብንሄድ ሁለቱን ሀገር አውጥተን ጠቅላላ ብንደምር ኢትዮጵያን ሊያክሉ ይችላሉ። በዓለም ላይ በመቶኛ ብናስቀምጥ የባህር አክሰስ የሌላቸው ሀገራት ከስድስት በመቶ በታች ናቸው። ይሄንን በጣም ግምት ውስጥ ማስገባት ያስፈልጋል። ትልቅ ሀገር ትልቅ ኢኮኖሚ ወደ 78 ወደብ የከበባት ግን ደግሞ ራሷ ታጥራ ያለች መውጫ እየተፈለገ ያለው ያንተን ልውሰድ በሚል አይደለም በጋራ እንጠቀምበት ግን ደግሞ ዋስትና ባለበት መንገድ ይሄ ነው እየተባለ ያለው ይሄ ማንን ስን እንዴት እንደሚጎዳ ለግ ላይ አይገባኝ ማለት ለመናገር ኢትዮጵያ ስለሆነ እንኳን አይደለም በገለልተኛነት የሚያይሰው ኢትዮጵያ በዙሪያ ከከበቧት ወደቦች ጅቡቲ ያኮረፈች ቀን መሳሪያ አይገባም ብትለን ኤርትራ የተቆጣች ቀን እንደዛ ብትለን ዋስትና የሌለው አይነት ወደቡን ቡን ተጠቀሙበት፣ ትርጉም የለውም። በሀገራት መካከል የሚደረጉ ስምምነቶች አሉ ዘላቂ የሆነ የአምስት ዓመት የመቶ ዓመት ዋስትና ያሉ እንዲ አይነት ነገሮች አድርገው ሁሉም ተያይዞ ማደግ የሚችልበት እድል ሰፊ ነው። በተለይ ደግሞ ከኤርትራ ጋር ወንድማማች ህዝብ ነው። ወደቡ ኢትዮጵያ ብትጠቀም ኤርትራ ነች የምትጠቀመው። የምታጣው ነገር የለም፣ የሚገኝ ነገር አለ። ወደ ቡ እንትን በማለት የሚገኝ ጥቅም አለ። ስለዚህ ማነጻጸሪያዎቹ ግን ያለ ወደብ መኖር ይቻላል የሚል ማነጻጸሪያ፣ እንደ ኢትዮጵያ ባለ ሀገር ውስጥ ያለ ወደብ መታነቅ ነው። በጊዜ ሂደቱ ውስጥ ሄዶ ሄዶ ባፍጢሙ መደፋትን የሚያስከትል አደገኛ ሁኔታ ስለሆነ በዓለም አቀፍ ደረጃ ውስጥ ወደብ የሌላቸው ሀገራትና ኢትዮጵያን ከዛ አንጻር ያለው ሁኔታ መገምገምና ጤናማ ወንድማማች በሆነ መንገድ ዘላቂነት በተረጋገጠ መንገድ እንዴት አድርገን ችግሩን ነፍታ የሚል ችግሩን ነፍታው ማለት ነገን የተስተካከለ ማድረግ ማለት ነው። የመንግስታት የመሪዎች ኃላፊነት ዛሬ እነሱ እስካሉ ድረስ አይደለም። የሀገር ከነሱ በኋላ የመጡ ቀውሶችና መከራዎች ተዘግተው ነገን የተደላደለ መሰረት ጠርጎ ማለፍ ነው እና ያንን ቢያደርጉ ለሁላችንም የምንጠቀምበት ነው ብዬ አምናለሁ።